ዛሬ እንግዲህ እቁብ ደርሶኛል ማለት ነው እና እጅግ በጣም ነው ደስ ያለኝ። ብዙ ጊዜ እኔ እቁብ ግብግብ ብላችሁ አለኝ እና ለምን እንደምላችሁ እንግዲህ ዛሬ በደንብ አርጋችሁ ትረዱኛላችሁ ብዬ አስባለሁኝ። በተለይ ደግሞ ያልተረዳችሁኝ ልጆች ማለት ነው እና ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ኮመንት አድርጉ፣ ቤተሰብ ሆኑ፣ አብራችሁኝ እስከ ፍጻሜ ድረስ ሆኑ። የምር የምር በጣም ነው ደስ ያለኝ ማለት ነው እና የእናንተንም ደግሞ ሀሳብ አስተያየት ኮመንት ላይ ጻፉልኝ ማለት ነው። ከበፊቱ ሱቅ ያሁን ተሻለ ወይስ አልተሻለም? ሀሳብ አስተያየት ፈልጋለሁ ብቻ ከእናንተ ማለት ነው ሰላም ጤና ይስጥልኝ ውድ የአለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ እንደምን አላችሁልኝ እኔ እግዚአብሔር ይመስገን በጣም ደህና ነኝ ሰላም ነኝ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ለቤቴ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ኮመንት አድርጋችሁ ቤተሰብ ሁኑ በተረፈ ደግሞ ያው ብዙዎቻችሁ ሱቅ የምትሰሩ የተለያየ ስራ የምትሰሩ ለእናንተ እጅግ በጣም ስለሚጠቅማችሁ እስከ ፍጻሜ ድረስ አብራችሁኝ ሁኑ። ዛሬ ደግሞ እቃ ይዘን መጥተናል። ከዛ በኋላ ደግሞ እናስተካከላለን ማለት ነው። ምን ምን እንዳመጣው እቁብ፣ ምን ያክል እንደደረሰኝ ያለውን ነገር ደግሞ እነግራችኋለሁ። እሺ አብራችሁኝ ሁኑ። በመጀመሪያ እንግዲህ እቁብ እንዴት መግባት እንችላለን ካላችሁ፣ በቀን ለምሳሌ አንድ ሺህ ብር የምትሰሩ ከሆነ መቶ ብሩ እቁብ ትጥላላችሁ ማለት ነው። በቀን አምስት መቶ ብር ማለት ገቢያችሁ አምስት መቶ ብር ከሆነ የምታስቀምጡት 50 ብር ነው ማለት ነው። ለምሳሌ በወር መቶ መቶ ብር የምታስቀምጡ ከሆነ በወር ሶስት ሺ ብር ቁባላችሁ ማለት ነው። በወር 3000 ብር በ አስራ አምስት ቀን ደግሞ አንድ ሺ አምስት መቶ ብር ማለት ነው እና ስለዚህ እንደዛ አርጋችሁ ከዛ በኋላ ደግሞ እቁብ ደግሞ ሲገቡ ዝም ብላችሁ ካገኛችሁ ሰው መግባት ሳይሆን በተቻላችው መጠን ደግሞ ከምታውቁት ወይም ደግሞ ታማኝ ከሆነ ሰው ጋር እቁብ መግባት ካልሆነ ግን እጅግ በጣም ነው ከባድ የሚሆንባችሁ። ምክንያቱም አጋጣሚ እንኳን ብልቷችሁ ሊጠፉ ይችላሉ፣ ወይም ደግሞ የእናንተ ተራ መጨረሻ ላይ ሆኖ ከዛ በዛ ሰዓት ደግሞ ልትበሉ ስለምትችሉ ጥንቃቄ ማድረግ አለባችሁ። ያለበለዛ እንግዲህ መበላት አለ ማለት ነውእና ያንን ነገር ደግሞ እንዳይገጥማችሁ ከሚሆናችሁ ሰው ወይም ደግሞ ከጥሩ ከምታውቁት ሰው ጋር ነው እቁብ መግባት ያለባችሁ ማለት ነው። በተረፈ ደግሞ እኔ እንደምታዩት እንግዲህ ቡና የተለያየ ነገሮች ናቸው። እንግዲህ ዛሬ በደረሰኝ ነገር ያስገባሁት ለምን እቁብ ስለጣልኩ ነው ማለት ነው። ከስርስር የተወሰነ በወስጥበትም እግዚአብሔር የተመሰገነ ይሁን። መቼም ያው እግዚአብሔር አምላክ ሲባርካችሁ በትንሹም ነገር ይባርካችኋል። ካመሰገናችሁ ፈጣሪያችሁን ካመሰገናችሁ ደግሞ በደንብ ነው ማለት የምታገኙት ማለት ነው። ወይም ደግሞ የሰራችሁትን ስራ እንተን ይላል ይበረከትላችኋል ማለት ነው። እና መበርታት መጠንከር ነው እንግዲህ። እኔ ለእናንተ በትንሹም ቢሆን ማለት እኔ ትልቅ ነገር አድርጊያለሁ ብዬ ይህ እንትን እያልኩ አይደለም፣ ግን በትንሹ ባለችኝ ነገር፣ በትንሹ ስደት ከሚሄድ እዚሁ ሀገሬ ላይ በትንሹ ነገር እየሰራው ቢያንሱ እንኳን ራሴን እየቻልኩኝ ነው ያለሁት። እና ያንን ነገር ደግሞ በተለይ ለናንተ ይጠቅማችኋል፣ ከኔ በትንሹም ነገር የምትማሩት ነገር ይኖራል ብዬ አስባለሁኝ። ስለዚህ መበርታትና መጠንከር መስራት ነው ያለባቸው። እንደምታዩት በፊት በጣም ማለት አብዛኛው ጊዜ እንግዲህ ቪዲዮ ወደ ኋላ ሄዳችሁ ስታዩ በሳምንት አንዴ ነው እንጂ ሁሌ እንደዚህ ሙልት ብሎ አታገኙም ማለት ነው። አሁን ግን ከስርስር ከስርስር ከስርስር የሌለውን ነገር እያስገባው በተለይ ደግሞ ለየት ለየት ያለ ነገር ወይም ደግሞ በጣም አስፈላጊ የሆነውን ነገር በብዛት እያስገባው ነው ያለሁት። እግዚአብሔር የተመሰገነ ይሁን ያው እናንተም ማለት እያያችሁኝ ነው። እኔ ከእናንተ ምንም ምደብቀው ነገር የለም ፊት ለፊት ነው ማሳያችሁ። ለምን እናንተ እንድትማሩበት ወይም ደግሞ ይሄን ያክል መቶ ሺ ብር ይሄን ያክል ሁለት መቶ ሺ ብር ሶስት መቶ ሺ ብር አራት መቶ ሺ ብር አንድ ሚሊዮን ምንም የሚሉ ልጆች አሉ። እኔ እኔም ስለማውቀው ማለት ነው። ስለዚህ ያን ካልያዛችሁ ሱቅ መስራት አትችሉ ወይም ደግሞ የሆነ ትናንሽ የጥቃቅን ስራዎች መስራት አትችሉም የሚሉ ልጆች ስላሉ ይሄ ለእናንተ ትምህርት እንዲሆናችሁ መተታችሁ መታችሁ በሀገራችሁ ደግሞ ስራ እንድትሰሩ ስለምፈልግ ነው ማለት ነው። እንግዲህ እንደምታዩት እቃ እያሳየኋችሁ ነው ያለሁት እዚህ ጋር ማይካሪጌ እንትን ለማለት ብዙ ማለት ብዙም አልተመቸኝም ነበረ። ያው እዛው ላይ ዝም ብዬ ጀምሬ ነበር ና ቪዲዮ እያደረግኩኝ ቪዲዮውን እንትኑን አስቀምጫዋለሁኝ። እዚህ ጋር እንደምታዩት ማለት አንድ ቦታ ነው ያስቀመጥኩት። እዚህ ጋር የሚገርማችሁ ነገር ለካ ይሄ ደግሞ ከሰል ነው። ይሄ የሰላሳ ብር ነው የሚሸጠው ማለት ነው ና እኔ እንደምታውቁት እንግዲህ ከብዛት ነው ማትረፍ የምፈልገው እንጂ ሰዎቹን እየጎዳሁ እኔ ብዙ እንዳተርፍ አልፈልግም። ይሄ እንደምታዩት ደግሞ አዮዲን ጨው ነው። ማስቀመጥበት ቦታ አጣሁኝ። ከዛ ግን እግዚአብሔር ይመስገን አግኝቸዋለሁኝ ማለት ቦታ አግኝቺ በደንብ አርጌ አስተካክ ያለሁ። ይሄ ጉድ ቤቢ ነው። በጉድ ቤቢም ደግሞ ቁጥር አለ፣ አራት ቁጥር አለ፣ ሶስት ቁጥር አለ። ለትናንሽ ደግሞ ለህጻናት አንድ ቁጥር ሁለት ቁጥር አለ። እያደጉት ደግሞ አራት ቁጥር እንደዛ ነው የሚጠቀሙት ማለት ነው እና ስለዚህ ስታስገቡ ደግሞ አካባቢያቸው የሚፈልገው እኔ ለምሳሌ አብዛኛው አራት ቁጥር ነው የሚፈለገው። ማመጣው ደግሞ አብዛኛው አራት ቁጥር ነው። አንዳንዴ ደግሞ ሶስት ቁጥርም አመጣ ለሁኝ፣ ግን በብዛት ደግሞ የሚፈልጉት እኔ ያለሁበት አካባቢ ላይ የሚፈለገው አራት ቁጥር ነው ዳይፐር የሚፈለገው። ስለዚህ በእንደዚህ መንገድ ነው እናንተ መቀጠል ያለባችሁ መስራት ያለባችሁ ማለት ነው እና ውድ ቤተሰቦቼ ይሄ ደግሞ የእንጀራ ላስቲክ ነው። ከዚህ በፊት መጀመሪያ የከፈትኩት ጊዜ ከሆሳና በብዛት አምጥቼ ነበረ። ከዛ በመሀል ላይ ደግሞ ተቋረጠብኝ። እዛ እንግዲህ ይህንን በኋላ አስተካክላለሁ ብዬ ጥቅልል አድርጌ ያስቀመጥኩት ማለት ነው። እና እግዚአብሔር የተመሰገነ ይሁን። ስለዚህ እዚኛው ላይ እኔ መናገር የምፈልገው ምንድን ነው? ወይም ደግሞ ዛሬ ለእናንተ ቪዲዮ መስራት የፈለግኩት ምንድን ነው? እቁብ ጣሉ። ሌላኛው ደግሞ በእቁቡ ሲመጣላችሁ ልብስ መግዛት ወይም ደግሞ ለቤታችሁ የሆነ ጌጥ ማጌጥ ሳይሆን እዛው ሱቃችሁን ማሳደግ ነው ያለባችሁ። ዩቲዩብ የምትሰሩ ከሆነ ለዩቲዩባችሁ የሚያስፈልገውን እቃ መግዛት እንጂ ዝም ብላችሁ እቁብ ገባችሁና ብር መጣ፣ ቀጥታው ልብስ መግዛቱ የሆነ ነገር ማድረግ ሳይሆን ራሱ ላይ ኢንቨስት ማድረግ ወይም ደግሞ ራሱ ላይ ተጨማሪ ነገሮችን መስራት ነው የሚያስፈልገው። ለምሳሌ ዩቲዩብ ከፍታችሁ ከሆነ በስልክ እየሰራችሁ በስልካችሁ እንዲሁ ቪዲዮ እያደረጋችሁ ከሆነ ከዛ ደግሞ ድምጻችሁ የማይሰማ ከሆነ ማይክ መግዛት፣ አንደኛው ዙር ክፍያ ሲጀምርላችሁ፣ ሁለተኛ ዙር ደግሞ ሌላኛው ዙር ደግሞ እንደዚሁ ደግሞ ሲከፍላችሁ፣ ለምሳሌ አሁን እኔ እንደዚህ ጋር አስቀምጬ ነው አይደል እንትን የሚለው ራሱ እየተዘዋወረ የሚቀርጸኝን እንትን በአሁኑ ሰዓት መጥተዋል 3500ና 4500 ብር አለ እየተዘዋወረ እናንተ በዞራችሁ ቁጥር ሁሉ እሱም አብሯችሁ ይዘዋወራል። እንደዚህ አይነት ማለት ሰው ካሜራ ማር ሳያስፈልጋቸው ራሱ እየዞረ የሚቀርጻቸው ማለት እናንተ ስትዞሩ አብሯችሁ እየዞሮ ይቀርጻቸዋል ማለት ነው፣ እና እንደዚህ አይነት ነገሮችን መግዛት ነው። እንጃም ለምሳሌ እኔ ከዩቲዩብ እኔ ምን አጠፋሽ ብትሉኝ ከዩቲዩብ መጥቶ በቃ አንድ ብቻ ነው ቆጣሪ ያስገባሁት ማለት ነው። የማብራት ቆጣሪ ያስገባሁት እንጂ ከዛ ውጭ እያንዳንዱ ነገር ራሱ ላይ ነው ኢንቨስት እያደረኩ ያለሁት። ወይም ደግሞ ሰዎች እንኳን ባለፈ አይታችኋል ስጦታ ብሎ ሲልኩልኝ እንኳን የሆነ ነገር እየገዛው ነው እሱ ላይ ኢንቨስትም አደርገው። ምክንያቱም እሱ ላይ በደንብ አድርጋችሁ ከሰራችሁበት ቀስ በቀስ ትለወጣላችሁ። በአንዴ አይደለም። በነገራችን ላይ መለወጥ የምንችለው ቀስ በቀስ ቀስ በቀስ እያልን ነው የምንለወጠው ማለት ነው እና ውድ ቤተሰቦቼ እንደምታዩት እንግዲህ ይሄንን ይመስላል። እዩት እንግዲህ እስኪ ያው እናንተ ለኔ ማለት ብዙ ነገር ተመክሩኛላችሁ፣ ብዙ ነገር ተነግሩኛላችሁ። ዛሬ ደግሞ ውድቀቴም እንደገና ደግሞ ሽንፈቴም ሲከፋኝ ምንም እያንዳንዱ ነገር ከእናንተ የሚደብቀው ነገር የለምእና ዛሬ ደግሞ ይሄንን ይመስላል። እናንተ እንዴት አያችሁት ሱቄን? እስኪ እናንተ ጻፉልኝ፣ እና እንዴት አያችሁት? ምን አላችሁ? እንግዲህ የጻፋችሁትን አነባለሁኝ። ሌላኛው ደግሞ በጣም እጅግ ደስ የሚለኝ ነገር አንዱ ምን አለ መሰላችሁ ታማኝ የሆኑ ለምሳሌ ከእናንተ ብድር የሚወስዱ ወይም ደግሞ ዱቤ የሚወስዱ እቃ ዱቤ የሚወስዱ ሰዎችን ማብዛት፣ ያስላቸው የማይሆን ሰው ሳይሆን የምታውቁት ጎረቤቶቻችሁ። ለምሳሌ አብዛኛው ጊዜ የመንግስት ሰራተኞች በወር መጨረሻ ነው እንትን የሚሰጣቸው ማለት፣ ብራቸው። በዛ ሰዓት እናንተ በአንዴ የሌለውን ነገር በደንብ አርጋችሁ ታስገባላችሁ ማለት ነው። በዛ ሰዓት በጣም ተጠቃሚ ነው የምትሆኑት። እግዚአብሔርን እስኪ እዩት እዩት፣ እስኪ እግዚአብሔርን ይዩ። ሱቄን እዩት፣ እንዴት እንዳማረበት እንዴት ሙልት እንዳለ ማለት ነው። እና እኔ በቃ ምን ልበላችሁ፣ ማርያምን በጣም ነው ደስ ያለኝ። ከምነግራችሁ በላይ ደስታዬ ወደር የለውም። ከአሁን በኋላ እቅድሽ ምንድን ነው ብትሉኝ፣ አሁን ሳሙና በደርዘን ቤት ነው ማመጣ፣ ሙሉ ካርቶን ለማምጣት ነው። አሁን ሁለተኛው እቁብ ሲመጣልኝ ሙሉ ካርቶን ማምጣት፣ የሌለውን ነገር ደግሞ አሁንም አስፈላጊ የሆኑትን ነገሮች ማምጣት። የቱ ጋር ታስቀምጫለች ካላችሁኝ፣ ኦርደር ራሳችሁ ማድረግ ትችላላችሁ። ይህ ቡናው ማለት ነው እና የኢትዮጵያን ካፌ እና እንደምታዩት ከላይ የምሰቅልበት ራሱ አስተካክዬ ወደ ላይ አድርጌ። በፊት ደግሞ በአሮጌ ነበረ እንትን የሰቀልኩት የነበረው። አዲስ ይሄ እንትን የሚደረግበት ነገር እንትን አድርጌ በአዲስ እንትን ወጥሬ አስተካክዬ በጣም ነው የሚያምሩ። ይሄው ትናንትና ራሱ ከትምህርት ቤት ከመጣው በኋላ እንዳለ አርብ ቀን ማለት ነው እና እንትን ገዝቼ ከሰል ገዝቼ ከሰል እያሰርኩ ነው የዋልኩት ማለት ነው እና እግዚአብሔር የተመሰገነ ይሁን። እኔ ጊዜን በምንም አይነት ነገር እየጠፋብኝ አይደለም፣ እግዚአብሔር ይመስገን። ምንም ማባክ ነው ሰዓት አንዳችም ቅንጣት የለችኝም ማለት ነው። የእንቅልፌ ሰዓት ነው እንጂ ሌላኛው ሰዓቶቼ በሙሉ እየተጠቀምኩባቸው ስለሆነ ደስተኛ ነኝ። በዚሁም ደግሞ ሌላ ምን ታያላችሁ መሰላችሁ? የቢፊት መጀመሪያ ሲጀምር እናሱቅ አሁን ያለሁት እኔ ማንነቴን ራሱ ማንነቴን ስላችሁ ቢያንሱ እንኳን በቃ የሆነ ሰውነቴ በራሱ ራሱ ተመልሷል። ምን ነው አንቺ ምስኩቱን እየበላሽ ነው እንዴ ወይም ደግሞ ጁሱን እየጠጣሽ ነው እንዳትሉ፣ ስራ ስትሰሩ ጠንካራ ትሆናላችሁ። ኮንፊደንስ እኖራችኋል። የሌላችሁ ነገር ማድረግ ትችላላችሁ። እጃችሁና እግራችሁን አጣጥፋችሁ ቁጭ ካላችሁ ግን የሰዎች መሳለቂያ ነው የምትሆኑት። የሰዎች እጅ መጠበቂያ ነው የምትሆኑት። እናንተ ግን ካላችሁ፣ እንኳን ለሰዎች ታበድራላችሁ፣ ለሰዎች ትሰጣላችሁ። ደስ ያላችሁ ቦታ ሄዳችሁ መምጣት ትችላላችሁ፣ ብዙ ነገሮችን ማድረግ ትችላላችሁ። ያ ደግሞ ህሊናችሁ እረፍት ያገኛል። ወይም ደግሞ ራሳችሁ ብቁ እንደሆናችሁ በቃ ጠንካራ እንደሆናችሁ ይሰማችኋል። ሰልፍ ኮንፊደንስ ይኖራችኋል፣ በራሳችሁ መተማመንን ማለት ነውና ከእግዚአብሔር በታች እና በጣም ነው ደስ የሚለው። ስለዚህ እንደዚህ ስለሆነ እዩ እንግዲህ እናንተው ፍረዱኝ ብያለሁ። እንግዲህ ውድ ቤተሰቦቼ ያው ሀሳብ አስተያየታችሁን እንደምታስቀምጡልኝ ተስፋ አደርጋለሁ። ሌላኛው ደግሞ በደንብ አርጋችሁ ሼር አድርጉልኝ፣ እንዲሁም ደግሞ ያው ላይክ አድርጉልኝ ማለት ነውና ሀሳብ አስተያየታችሁ ደግሞ አስቀምጡልኝ። በጣም ከልብ ነው አመሰግናችሁ። እግዚአብሔር ያክብርልኝ እናንተን ባላችሁበት፣ እኔም ባለሁበት እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ኑ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልኝ። ሰላም ወዳችኋለሁኝ። መልካም ጊዜ ይሁንላችሁ።